ሰላም ሰላም እንዴት ናችሁ ቤተሰብ? በዛሬው ዝግጅታችን ደግሞ የእንግሊዥ ኮንቨርሴሽን ወይም የእንግሊዝኛ ጭውውቶችን ለእናንተ ይጠቅማሉ እንዲሁም በእለት ከእለት ክንውናችሁ ወይም እንቅስቃሴያችሁ ትጠቀሙባታላችሁ ይጠቅሟቸዋል ብለን ያሰብናቸውን የእንግሊዝኛ ወርዶች አሰባስበን በጭውውት መልክ ይዘንላችሁ መጥተናል። እናንተ እንደዚህ ፕሮናውኖችን ወይም ናውኖችን እየተቀያየራችሁ፣ ወይም ተውላጠ ስም የሚባሉትን በአማርኛ ወይም ስሞችን እየቀያየራችሁ ለወንድና ለሴት እንዲሁም ደግሞ ለምትፈልጉት እያደረጋችሁ በየአይነቱ መጠቀም ትችላላችሁ። እንግዲህ የእናንተ ይጠቅማል ብለን ያሰብነውን ይዘን መጥተናል። በእርግጠኝነት ታተርፉበታላችሁ። አላችሁ ጀምራችሁ አትተውት፣ እስከ መጨረሻው ተከታተሉ። ዩቲዩባችን ሳብስክራይብ እያደረጋችሁ አበረታቱ። እሺ። ሀይ ዳኒ ሀው ኢዝ ኢት ጎይንግ። ሀይ ዳኒ ሀው ኢዝ ኢት ጎይንግ። እንዴት ነህ ዳኒ? ሰላም ነው። አይ አም ጉድ ሀው አባውት ዩ

ሃው ኢዝ ዮር ዳድ። ጥሩ ነው፣ በነገራችን ላይ አባትህ እንዴት ነው? ወይም ጥሩ ነው፣ በነገራችን ላይ አባትህ እንዴት ነው? እናንተ ከዚህ ላይ የምትፈልጉትን ፕሮናውን እየተጠቀማችሁ ወይም የወንድ ወይም የሴት እያደረጋችሁ መጠቀም ትችላላችሁ። ኢትስ ፋይን ባይ ዘ ዌይ ሃው ኢዝ ዮር ዳድ? ኢትስ ፋይን ባይ ዘ ዌይ። ሃው ኢዝ ዮር ማም? ኢትስ ፋይን ባይ ዘ ዌይ። ሃው ኢዝ ዮር ብራዘር? ሃው ኢዝ ዮር ሲስተር? ሃው ኢዝ ዮር አንክል? ኦል ኦፍ ዮር ነቦርስ፣ ወይም የምትፈልጉትን ጎረቤታችሁን፣ ዘመዶቻችሁን በቃ የምትፈልጉትን ሰው እያስገባችሁ መጠየቅ ማለት ነው። ስለዚህ የእያንዳንዱ ወርድ እናንተ በምትፈልጉት ፕሮናውን የጻፋችሁ ኮሚኒኬሽን መለማመድ ትችላላችሁ። ይጠቅማችኋል ብለን ባሰብነው መንገድ ይዘን የመጣን ሂ ኢዝ ፋይን ደህና ነው ይላል። ናይስ ቱ ሲዩ ስላየሁ ደስ ብሎኛል። ዌር ሃቭ ዩ ቢን የት ጠፍተህ ነበር ወይም ስላገኘሁ ደስ ብሎኛል የት ጠፍተህ ነው የሚለው ይሆናል ማለት ነው። ናይስ ቱ ሲዩ ዌር ሃቭ ዩ ቢን አይሃቭ ቢን ኪፒንግ ማይሰልፍ ቢዚ፣ ስራ በዝቶብኝ ነበር። አይሃቭ ቢን ኪፒንግ ማይሰልፍ ቢዚ፣ ስራ በዝቶብኝ ነበር። ሹድ ኖት ዩ ቢ አትወርክ፣ አንተ ስራ ላይ አልነበርክም? ወይም ስራ በዝቶብኝ ነው። አንተ ስራ ላይ አልነበርክም እንዴ? ኦ ዩኒቨር ሂር ዩኒቨርሲቲ ኦ አልሰማህም እንዴ? ወይም ግርምት ያለው ነገር እንዴ ለምን አልነገርኩም ምናምን ለምን አልነገርኩትም ወይም ሰምቷል ብሎ የገመተ ሰው። ኦ ዩኒቨርሲቲ ኦ አልሰማህም እንዴ? ዋት ምን ምንን የሚል ጥያቄ ካል ምን ወይ ምን። አይ ሃቭ ስታርትድ ማይ ኦን ቢዝነስ፣ አይ ሃቭ ስታርትድ ማይ ኦን ቢዝነስ፣ የራሴን ስራ ጀመርኩ እኮ። ዛት ኢዝ ወንደርፉል፣ በጣም አሪፍ ወይም በጣም ጥሩ ነው። ኮንግራጁሌሽን፣ እንኳን ደስ አለህ ወይም በጣም አሪፍ ነው፣ እንኳን ደስ አለህ እናንተ። ለሴትም ቢሆን ለወንድ ዛት ኢዝ ወንደርፉል ኮንግራጁሌሽን ብትሉ በጣም ደስ ይላል። እንኳን ደስ አለሽ ማለት ትችላላችሁ፣ ሴትም ብትሆን ወንድም ቢሆን። ምክንያቱም ከዚህ ላይ ስትጠቀሙ የሴትም ሆነ የወንድ ጀንደር አይዲንቲፊኬሽን ፕሮናውን ወይም ናውን ስለሌለው ችግር የለውም ማለት ነው። thank you come and visit sometime thank you come and አመሰግናለሁ በቃ አትጥፋ፣ አንዳንድ ቀን ብቅ በል ወይ ቴንክ ዩ ካም ኤንድ ቪዚት ሳም እናንተ ከዚህ ጋር ላይ የግድ ወንድ መሆን የለበት። ይህንን ወርድ ለእናንተ ይጥቀማል መረጥኩትኝም ለምትፈልጉት ሰው መጠቀም ስለምትችሉ ማለት ነው የጀንደር ወይም ኤጅ አይደንቲፊኬሽን ስለሌለው ለትልቅም ለትንሽም ልትጠቀሙበት ትችላላችሁ፣ ለሴትም ለወንድም። ኦኬ አይ ዊል ካም እሺ እመጣለሁ፣ ወይም እሺ አልጠፋም እመጣለሁ የሚለውን ያመለክታል ማለት ነው። አይ አም ጎይንግ ቱ፣ አይ አም ጎይንግ ቱ አሁን መሄድ አለብኝ። ሀብ ቱ ራን እቸኩላለሁ። አይ አም ጎይንግ ቱ አሁን መሄድ አለብኝ። ሀብ ቱ ራን እቸኩላለሁ፣ ወይም እቸኩላለሁ ቶሎ መሄድ አለብኝ። ይቱ ሀቭ ቱ ጎ ናው። አይ ሹድ ቪዚት ብሩክ አይ ሀቭ ቱ ጎ ናው፣ አሁን መሄድ አለብኝ። አይ ሹድ ቪዚት ብሩክ፣ ብሩክን ማየት ወይም መጎብኘት አለብኝ። ቢፎር ኢት ጊቭስ ዳርክ፣ ከመምሸቱ ወይም ከመጨለሙ በፊት ይላል። አሁን መሄድ አለብኝ፣ ከመምሸቱ በፊት ብሩክን ማየት አለብኝ። እናንተ ከዚህ ላይ ያለውን አሁን ብሩክ ያልኩትኝ እኔ በራሴ እንትን ነው እንጂ ብሩቅ ብቻ ሳይሆን የምትፈልጉትን ሰው አድርጋችሁ፣ አይ ሀቭ ቱ ጎ ነው አሁን መሄድ አለብኝ ብትሉት ለጓደኛችሁ፣ ይሄ ለራሱ አንድ ለኮሚኒኬሽን የሚያገለግላችሁ ወይም ኮንቨርሴሽን ስታደርጉ ጭውውት ስታደርጉ አይ ሹድ ቪዚት አስቴር ሰምቲንግ ኤኒ ዋይ ሁዝ ኔም ካን ቢ ኢንተር ኢን ዚስ ቢፎር ኢት ጌትስ ዳርክ ወይም ከመምሸቱ በፊት ብላችሁ ልትጠቀሙበት ትችላላችሁ። ሀው ኢዝ ናው፣ እሺ አሁን እንዴት ነው ማለት። ብሩክም ብዬ ስለመጣ እኔ ሀው ኢዝ ናው፣ አሁን እንዴት ነው። ሂ ኢዝ ኖት ጉድ፣ ጥሩ አይደለም ወይም ደና አይደለም። ናው ሂ ሀዝ ቢን ኢን ሆስፒታል፣ አሁን ሆስፒታል ውስጥ ነው ያለው ወይም ደና አይደለም፣ አሁን ሆስፒታል ውስጥ ነው ያለው። ዋት ኢዝ ሮንግ ኋት ኢዝ ሮንግ ዊዝ ሂም? ምን ተፈጠረ? ምን ገጠመው? ምን አጋጠመው? ሂ ኢዝ ሃርድ ኤ ካር አክሲዳንት፣ የመኪና አደጋ አጋጠመው። እናንተ ሂ ኢዝ ሃርድ አክሲዳንቱ ምን እንደሆነ ከዚያ ላይ ሂ ኢዝ ሃርድ ሲክ፣ ሂ ኢዝ ሃርድ ኢል፣ ኦር ሂ ኢዝ ሃርድ አዘር እናንተ ከዚያ ላይ የምትጠቀሙበትን አክሲደንት ከዚህ ጋር መሙላት እና ቀጥታ ኮሚኒኬሽናችሁን ኮንቨርሴሽናችሁን በቀላሉ ማውራት መቀያየር ማውራት እና መጫወት ትችላላችሁ ማለት ነው። ዛት ዛዋፉል ዌን ዲድ ኢት ሀፕን። ዛት ዛዋፉል ያሳዝናል። ዌን ዲድ ኢት ሀፕን መቼ ነው ይሄ ነገር የተፈጠረው ወይም መቼ ነው እንደዚህ የሆነው? ያሳዝናል። መቼ ነው አደጋው ያጋጠመው? እናንተ የተፈጠረበትን ቀን ከዚህ ጋር ላይ ቀጠላችው ልታወሩ ትችላላችሁ። ኦን ፍራይዳይ አት ቱ ኦክሎክ፣ ኦን ሳተርዳይ አት ኦር ኢን ቲንቲ ቲዮኒ ናይን ኢር። በእነዚህ አርቲክሎቹ እና ሌሎቹን ተጠቅማችሁ እንደተፈጠረበት ወሬውን ማውራት ትችላላችሁ። በአክሲደንቱ የተፈጠረበትን ሰዓት። ዊች ሆስፒታል ዲድ ሂ ኢን የትኛው ሆስፒታል ውስጥ ነው ያለው? ዊች ሴሌክት አይደንቲፋይ የትኛው ከአበበ ሆስፒታል ነው ከአስቴር ጥቁር አንበሳ ወይ ሌላ እናንተ ጀርመን ሆል የትም ሆስፒታል ቢሆን። ሁይች ሆስፒታል ዲድ ሂ ኢን የት ሆስፒታል ነው የገባው? ከዚህ ላይ የእናንተ ወይም ሌላኛው ሊመልሰው የሚችል የሆስፒታሉን የገባበትን ቦታ ማለት ነው። አይ ዊል ቪዚት ሂም ቱሞሮ ነገ አየዋለሁ። ወይም አይዊል ቪዚት ሂም ቱሞሮ ነገ አያዋለሁ አይ ዊል ቪዚት ሄር ሴት ከሆነች እዚህ ላይ ፕሮናውኑን መቀየር ማለት ነው። አይ ዊል ቪዚት ሄር ቱሞሮ ሴት ከሆነች ሂም ቱሞሮ ሂም ቱዳይ እናንተ የምትጎበኙበትን ሰዓት እንደዚሁ የታይሙን እና ታይም ኢንዲኬተሩን እና ፕሮናውኑን እየቀየራችሁ አይ ዊል ቪዚት ብላንክ መጠቀም ማለት ነው። ጉድ ባይ ኤንድ ቪዚት ኦፍ ላክ ጉድ ባይ ኤንድ ቤስት ኦፍ ላክ በልቻው ይቅና። እያላችሁ እንደዚህ እነዚህ እነዚህ ነገሮች የፕሮናውን እና ታይም ኢንዲኬተር ያላቸውን ታይሞች እና ፕሮናውኖችን እየቀያየራችሁ በእናንተ እየጻፋችሁ እየተነጋገራችሁ ተለማመዱባቸው። እርግጠኛ ነኝ ይጠቅሟችኋል። ይጠቅመናል ወይም ይረዳናል ብላችሁ ካሰባችሁ ዩቲዩባችን ሳብስክራይብ፣ ላይክ፣ ሼር እያደረጋችሁ ለጓደኞቻችሁ አበረታቱን። መልካም ቻው። በሌላ ዝግጅት እስከምንገናኝ